ከተገኘ እንደዚህ በኮባ ብንጋግረው ቆጮ እንግዲህ ይህንን መስሎ ደርሶ ቆንጆ ሆኗል። የላይኛው በጣም ደርሷል። አሁን ምንድነው የምናረገው? እንደዚህ ዙሪያውን ውሃ እናደርጋለን፣ እንደዚህ ዙሪያውን ውሃ እናደርጋለን። አያችሁ ውሃው እንግዲህ ወደ ውስጥ ይመጣል። የላይኛው ደርሶልናል። እንደምትመለከቱት የላይኛው ቆንጆ ሆኖ ደርሷል። ሰላም እንዴናችሁ ውድ ቤተሰቦቼ፣ ዛሬ ደግሞ ይሄንን የመሰለ የጾም ዓይብ ይዤላችሁ መጥቻለሁ። እንዴት እንደምሰራው እንግዲህ እንድትመለከቱኝ እየጋበዝኩ እዚህ ጋር ደግሞ ቤታችን ባለው ዱቄት ተጠቅመን እንዴት አድርገን ቆጮ ኮረሪማ ጨምረን ቅመማ ቅመሞችን ጨምረን እንደዚህ በቀይና በነጭ የቆጮ በጣም እንዲኖረው አድርገን በኮባ እንዴት ጋግሬው እንዳለ አሳያችኋለሁ። እጅግ በጣም ቀላልና ጤናማ በሆነ መንገድ ነው የሰራሁት። እንግዲህ ቆጮ እንግዲህ የለኝም ማለት ቀረ። ባለን ነገር ተጠቅመን ቆጮን ቆጮ አድርገን መጠቀም እንችላለን። እንግዲህ እናንተም እንግዲህ የተዝናናችሁ እንድትመለከቱኝ እየጋበዝኳችሁ እኔ ወደ ስራዬ ይሄዳለሁ። እንግዲህ እንደምትመለከቱት የጾም አይቤ ነው ደግሞ ይዤ የመጣሁት እና ቆጮ ሁለት አይነት ቆጮ ነው የምሰራው። እዚች ጋ በቀይ ሰራለውኝ። እዚች ጋ ደግሞ በነጭ ቆጮ ሰራለውኝ። የተጠቀምኩት ዛሬ የንጹ የፍርኖ ዱቄት ነው የተጠቀምኩት። በጤፍ ዱቄት መጠቀም እንችላለን። በቦቆሎ ዱቄት መጠቀም እንችላለን። እንግዲህ ግብአቶቹ እዚች ጋ ሚጥሚጣ አለ። በርበሬ አለኝ። እዚህ ጋ ኮሮሪማ አለኝ እዚች ጋ ደግሞ ጥቁር አዝሙድ አለኝ። እነዚህ ዋና ቆጮዎቹን እንዴት የቆጮ ቴስት እንዲኖረው ያደርገዋል። በተለይ ጥቁር አዝሙዱና ይሄ ኮሮሪማው በጣም ጥሩ የቆጮ ጣዕም እንዲኖረው ያደርግልናል። እንግዲህ እዚች ጋ እኔ ደግሞ በተጨማሪ ያለኝን ብላክ ፔፐር እጠቀማለሁ። ሲናመን እጠቀማለሁ። ኦሊቭ ኦይል አለኝ። እንግዲህ እንዴት አድርጌ በፍጥነት እንደምሰራው አሳያቸዋለሁ። እዚህ ጋር የቀዩን የቆጮ ነው የማሳየው። አንድ የሾርባ ማንኪያ ኮረዲማ ጨምራለው፣ ጥቁር አዝሙድ ጨምራለሁ። ወይ በርበሬ ደግሞ አንድ የሾርባ ማንኪያ በርበሬ በላይ እንደዚህ ባናቱ ጨምራለሁ። ሚጥሚጣ እንግዲህ ቢኖረው ጥሩ ነው። ሚጥሚጣም ጨምርበታለሁ። ከላይ ጨው ጨምርበታለሁ። ዜና አዋህጄ፣ አንድ ላይ አደባልቄው አብኩቼው እመጣለው። ጋ ደግሞ ነጩን የቆጮ አይነት ነው የምጨምረው። እዚች ጋር አንድ ኮረሪማ የሾርባ ማንኪያ፣ ጥቁር አዝሙዱን እንግዲህ በልክ በልኩ እንደ መጠኑ ነው የምጨምረው። ጨውንም እጨምራለው። እዚ ጋር የምጨምረው ምንድነው ሚጥሚጣ ብቻ ነው። በርበሬ አልጨምርም፣ ምክንያቱም ነጭ ቆጮ ነው የምጋግረው። ይህንንም አዋህጄ አደባልቄ እንግዲህ ሁለቱንም አብክቼ እመለሳለሁ። እንደምትመለከቱት እንደዚህ አድርጌ በደንብ አድርጌ አብክቸዋለሁ። ያው ቀዩም ቆጮ እንደምትመለከቱት በርበሬ ጨምሬበት ነው እንደዚህ ዱቄቱ ቀይ የሆነው ሊጡ ቀይ የሆነው። እዚህ ጋር ደግሞ ቅመማ ቅመሞቹ ብቻ ነው ሌላ ምንም ነገር አልጨመርኩም። ሚጥሚጣን የጨመርኩት እንደዚህ ነስቷል ማለት ነው። ስለዚህ ከላይ እንደዚህ ኦሊቭ ኦይል አደርግበታለሁ ስጋግር እንዲላላልኝ ማለት ነው፣ እንዲፍታታ እንደዚህ ከላይ አደርግበታለሁ። በቃ አሁን ወደ መጋገር ክፍል ይገባል። እንደዚህ በደንብ አድርጌ አጥቤ ያዘጋጀሁትን የአበባ ጎመን አሁን ጎረድ ጎረድ አድርጌ ቆርጫዋለሁ እንደምታዩት። ስለዚህ እፈጨዋለሁ። በፉድ ፕሮሰሰር ፈጨዋለሁ። ሌላ ምንም ማደርገው ነገር የለም። እንደዚህ ያዘጋጀሁትን የአበባ ጎመን ከመፍጨቴ በፊት ምንድን ነው ማደርገው፣ እዚህ ጋር ያስቀመጥኳቸውን ግብዓቶች ጨምራለሁ። ጨው ጨምርበታለሁኝ፣ ምክንያቱም ለመስራት እንዲቀል አንድ ላይ ራሱ ስለሚፈጭ ምንም የሚከብደኝ ነገር የለም። በኋላ ላይ ሳዋህደው እንደገና እንደገና ኮረሪማ ከላይ እንደዚህ ጨምርበታለው። አለው የምፈልገው ነው። ኮረሪማም ይበቃል። ሚጥሚጣ ሁን መጨረሻ ላይ ሳዋህደው ይሻላል። እንዳያያዝብኝ በደንብ እንዲያፍታታልኝ ደግሞ ትንሽ ኦሊቭ ኦይል ከላይ አደርግበታለው። አሁን ፈጫዋለሁ ማለት ነው። ሰላም። አይቤውን ለማዘጋጀት እንግዲህ ኮባል ቆርጥ ወደዚህ ወደ ጓሬ መጥቻለሁኝ። እንግዲህ እንደምታዩት የቆረጥኩኝ ያለሁት ቆጮውንም እንግዲህ በዚህ በኮባው ስለምጋግረው የቆጮ አይነት አሀም እንዲኖረው እንግዲህ ይሄ ኮባው እየረዳ እንደዚህ የፈጨውትን የአበባ ጎመን እንግዲህ የጾም አይቤ ለመስራት እየተዘጋጀው ነው። መጥበሻ ላይ አድርጌው ራሱን ቅመማ ቅመሞቹን ኮረሪማ ጨምሬበት አለው፣ ጨው ጨምሬበት አለው። ሌላ ምንም የጨመርኩበት ነገር የለም። ትንሽ እንደዚህ እሳት ላይ አድርጌ ጠፈስ አድርጓለሁ። እንዳያርብን ግን በደንብ እየተመለከትን እሳቱን እንደዚህ በውሃው ትንሽ መጠጥ እንዲያደርግልን እንደዚህ እያገላበጥን መጥበስ ነው። እሳታችንም ትንሽ ቀነስ መካከለኛ ላይ አድርገን እንደዚህ ያደርግን እንጠብሰዋለን። ውሃው ትንሽ መጠጥ እስከሚያደርግልን ደረቅ ብሎ ከተጠበሰልን በኋላ እንደዚህ መጥበሻውን መያዝ ሲጀምር እንደው አደርገው ከላይ ዛይት ዘይት ጭምርበታለሁ። አሁን ራሱ ዘይቱ ራሱ እያፍታታው እያፍታታው ደግሞ መጥበሻውንም አይስጥም። የምንፈልገው መጠንልክ መጠን ካድርገን ከዛ እንደገና መጥበስ ጨውም አለው እሱ ኮረሪማ ማዋለ እንደምታዩት ከለሙንም ኮረሪማው ትንሽ ለዋት አርጎታል። ራሱ እንደ አይብ ከለር ነው። ራሱ እንደምታዩት። ስለዚህ ለመስራት ይቀልልናል ማለት ነው። በደንብ ይዋሃድልናል። መጀመሪያ ስንፈጭ ኮረሪማውን ስንጨምር ማለት ነው። አሁን በደንብ አድቀን ገና እንጠብሰዋለን። በዛይ ደግሞ ትንሽ ዘይት ያነሰው ስለመሰለኝ ትንሽ ዘይት ባጋዚህ ያዋህም ጠበስ እናደርገዋለን። እንደዚህ በደንብ መጠበሱን ካረጋገጥን በኋላ እሳታችንን ቀንስ አድርገን ወዲያው ሚጥሚጣ ነው የምጨምርበት። ስለዚህ አንድ የሾርባ ማንኪያ ሚጥሚጣ ጨምራለሁ። ምንም እንደዚህ ያከላበትኩ አዋህደዋለሁ አንድ ላይ። እንዴት መሰላችሁ የሚሸተው የኮረሪማው ሽታ ሁሉ ነገር አንድ ላይ ተዋህዶ፣ ቆጮ የሀገር ቤት ሽታ ደስ የሚል በቃ የጎመን ጠብሰን የምንመገበው አይነት ሽታ ነው ያለው። በጣም ነው የሚገርመው እኮ። ስለዚህ ደስ እያለን እንመገባለን ማለት ነው። የሀገራችንን በጣም እያየን እየጣፈጠን እንግዲህ እንመገባለን። ሚጣ መጨመር ከፈለግን ትንሽ ቃጠል ቢል ጥላለሁ ካለን መጨመር እንችላለን። ግን ከለሩንም እንዳይቀይርብን ባህል የሚበቃውን በጣም ሳይበዛ የሚበቃውን መጠን እናውቀው የተሻለ ነው። ስለዚህ ይበቃኛል፣ ከለሩንም እንዳይቀይረው ይበቃኛል። አሁን ድረም ሳቱን አጠፋለሁ። ትንሽ ከላይ ዘይት አደርግበታለሁ። እንደዚህ በእንፋሎት እንዲበስል አደርጋለሁ። ክዳኑን ከድኜ ጨርሻለሁ ማለት ነው። ነዋለሁ። ክዳኑን ከድኜ እንግዲህ ቆጮይን ለማዘጋጀት እንግዲህ ከጓሮዬ ያመጣሁት ኮባ አለኝ። በኮባ ብንጠቀም የተሻለ ነው። ምክንያቱም ጣዕሙን ልክ እንደ ቆጮ ቆጮ ጣም እንዲያደርገው ያደርጋል። ከሌለም ምንም ችግር የለም። ምክንያቱም ኮረሪማ፣ ቅመማ ቅመሞች ውስጡ ስላለ ቆጮ ቆጮ ማለቱ የማይቀር ነው። ስለዚህ እንደዚህ መክተፊያ ላይ አድርገን ቆጮውን እዚህ ላይ መጠፍጠፍ ነው። የምታዩት እንደዚህ ቀጠን አድርጌ እንግዲህ በመጀመሪያ ቀዩን ቆጮ ጠፍጥፍ ያለው አሁን እጋግረዋለሁ። እንደምታዩት እንግዲህ መጥበሻ ላይ አድርጌዋለው እሳቱን ለኩሼ። ስለዚህ ውስጡም ይሄን ይመስላል። ስለዚህ እንደዚህ መሸፈን ነው። ከዛን ምንድን ነው የምናደርገው? እንደዚህ ዙሪያውን ውሃ እናደርግበታለን፣ እንደዚህ ውሃ እናደርግበታለን። ከዛም መክደን ብቻ ነው። እዚህ ውሃው መጠጥ ስልልን እንዲታወቀ ነው። ታዩት አንስተን እንደገና መገልበጥ ነው። እንግዲህ እንደምታዩት ከላይ ያለውን ይሄኛው አሁን ወደ እንደገና ገለብጠዋለሁ። እንግዲህ እንደምት እንደምትመለከቱት ቆንጆ ሆኖ ደርሷል። በጣም ላይ የሚያምር እንግዲህ እንደምትመለከቱት እራሱ ቆጮ ከለር ነው የሚመስለው በእውነት እንደገና ሽታው ራሱ ከኮባብ የተነሳ በቃ ቆጮ ቆጮ፣ እውነቴን ነው የምላችሁና እንደገና ኮባው እንደዚህ እንሸፍንና እንደገና ውሀ እናደርግበታለን እንዳ እንዳይነጣብን ማለት ነው። እንደዚህ ዳር ዳር ላይ እንደዚህ ዙሪያውን ውሀ እናደርግበታለን። ከላይ ያለው ውሀ እንዳይነካብን ነካብን እንዳይነካብን መጠንቀቅ ጥሩ ነው። እንደገና ልመሸፈር እንደምታየው ውሃው መጠጥ ሲያደርግ፣ እንደገና አትስተን አንድ ዙር እንገለብጣለን። ከዛም በቆጮው ደረሰ ጤና አዳም ፈልጌ ነው እንግዲህ ለአይቤ፣ ለጾም አይቤ ማስቀመጫ ጤና አዳም ከዚህ ወስዳለሁኝ። ደስ የሚለው ሽታ በጣም ደስ ይላል። በቃ ለምን ከዚህ በኋላማ ቆንጆ በቃ ይሄ ያለ ስለዚህ አሁን ከላይ እንደገና አን እንገለብጠዋለን ወደ ታች። እንግዲህ ያው የስረኛው ደርሷል፣ ቆንጆ ሆኗል። እንደምትመለከቱ በቃ ቆንጆ ነው ያለው። ትንሽ ውሃ ስለነካካብኝ ትንሽ ለጠጥ ያድርግልዬ ነው እንጂ ይሄ ቆንጆል እንደዚህ እንደዚ ሆኖ እንግዲህ ነጩንም በእንደዚህ አይነት ሁኔታ ነጩንም ነጋግረዋለሁኝ ይሄን ይመስላል እንግዲህ ቆጮ ወይ